ሰዎች ብዙ ጊዜ በስራ የዛለ አእምሯቸውን ለማደስ የእግር ጉዞ ማድረግን ይመርጣሉ። የእግር ጉዞ ለማድረግ ደግሞ ምቹ የሆኑ መንገዶች ያስፈልጋሉ። እኔ የምገኝበት እንደዚህ አይነት አካባቢዎች ብዙ ሰዎች ምርጫቸው የሚያደርጉባቸው አካባቢዎች ነው። እንደ ሀገር የተጀመረው የኮሪደር ልማት ስራ ደግሞ በተለይም በክልል ከተሞችም እየተከናወነ ይገኛል። ይህ የኮሪደር ልማት ስራ እንግዲህ ለብዙዎች ምቹ መንገድን የፈጠረ ብዙዎች ደግሞ የእግር ጉዞ እንዲያደርጉ እድሉን የከፈተ ነው። እኔ የምገኘው አሁን በሲዳማ ክልል በሐዋሳ ከተማ ነው። እንደ ክልል የኮሪደር ልማት ስራ ከተከናወነባቸው ክልሎች መካከል የሲዳማ ክልል አንዱ ነው። የሐዋሳ ከተማን የኮሪደር ልማት ስራ እንቅስቃሴ አስቃኛቸዋለሁ። አሁን የምገኝበት ቦታ ከሜምቦ ሪፈራል ሰርክል የሚባልበት የኮሪደር ልማት ስራ የተከናወነበት አካባቢ ነው። እዚህ አካባቢ ብዙ ሰዎች የእግር ጉዞ ያደርጋሉ። በነገራችን ላይ የኮሪደር ልማት ስራው እግረኞች ብቻ ሳይሆን የብስክሌት አገልግሎት መጠቀም ለሚፈልጉትም ተሰርቶላቸዋል ማለት ነው። በዚህ ምቹ መንገድ ውስጥ ሆነው ብስክሌት ማሽከርከር ይችላሉ። ከእግር ጉዞ ባሻገር እዚህ ጋር አረፍ ብሎ የሚዝናኑ ወጣቶችን አግኝቻለሁ። እንዴት ናችሁ? ዘና እያላችሁ ነው? መሀላችሁ ብቀመጥ አይከፋችሁም? እናንተ ሐዋሳ ከተማ ነው ያላችሁት። ዘና ብላችሁ ደግሞ ከተማውን እየቃኛችሁ ነው የምትገኙት ምን አይነት ስሜት ፈጠረላችሁ? እንደዚህ ምን የሆኑ መንገዶች ሲሰሩ። አዎ በጣም ደስ ይላል። እንደዚህ አይነት መንገዶች መሰራታቸው እኛ በጣም ደስታ ነው ፈጠረልን። አንደኛውም ከዚህ በፊት እንደዚህ አይነት መንገድ ባለመኖራቸው በዚህ ጋር መንቀሳቀስ፣ ተንቀሳቃሱ ሰዎችን ምንም አንመለከታቸውም። ይህ ኮሪደር ከተሰራ በኋላ ግን አዳዲስ ሰዎች ኤንጆይ የሚያደርጉ ሰዎች ከሌላ አካባቢ እየመጡ እየጎበኙ

ይኸው አይተሃል። ብዙ ሰ ራሱ ወክ እያደረገ እኮ ነው ማለት። መልካም ጊዜ ይሁንላችሁ። እኔ እንግዲህ ዞር ዞር እያልኩኝ የከተማዋ ምን እንደምትመስል አስቃኛችኋለሁ። ስለዚህ አብራችሁ ቆዩ። ረዥም የእግር ጉዞ ነው አድርጌ እዚህ የደረስኩት፣ እንደምታዩ፣ እኔም ትንሽ ደከም ብሎኛል። ነገር ግን ከመግባቴ በፊት አንድ እንግዳ አሉኝ። እንግዳዬ የሐዋሳ ከተማ ከንቲባ አቶ ሞክሪያ ማርሻዬ ናቸው። ከእሳቸው ጋር ጥቂት ቆይታ አደርጋለሁ። እንዴት ነው አቶ ሞክሪያ ሰላም ነሽ? እንዴት በሰላም ነው ሰላም አለን ይመስገል እንደው አሁን እዚህ ጋር እንዲህ አይነት ውብ የሆነ ገጽታን ማየት እንደዚህ የእግር ጉዞ ማድረግ ምን አይነት ስሜት ይፈጥራል እንደ ግለሰብ? እንደም እጅግ በጣም ነው ደስ ያለኝ። አጋጣሚ የኔ መኖሪያ ራቅ ነው የሚለው እዚህ መጥቼ ልጆችን የሚይዘ ይዤ ወክ ነው የማደርገው። ሌሎች ሰዎችም ከሩቅ መጥተው እዚህ ይዝናናሉ። ይህንን ሲያይ እጅግ በጣም ልቤ ሀሴት ነው የሚያደርገው። ከተማዋን ምን አይነት ገጽታ አላቷታል ይላሉ? ይህ ስራ በመሰራቱ የከተማዎች ትንሣኤ ማምጣት ተችሏል። ወቅቱ አሁን ያለንበት የከተማዎች ትንሣኤ በመንግስት ደረጃ በህዝብ ደረጃ ከተሞቻችን በባለቤትነት ለስራም ትኩረት ያገኙበት ወቅት ነው። በየደረጃው የኮሪደር ልማቱ በዚህ ደረጃ የከተሞቻችንን ገጽታ መቀየር ችሏል። ከአቶ መኩሪያ ማርሻዬ ጋር ያደረኩትን ቆይታ ነበር የተከታተላችሁት። እንግዲህ የእግር ጉዞዬን አጠናቅቄያለሁ። ትንሽ ትኩስ ነገር መጠጣት እፈልጋለሁ። ስለዚህ እዚህ ቁጭ ማለትን መርጫለሁ። ከእንዲህ ጋር ስለነበራችሁ ግን አመሰግናለሁ። መልካም ጊዜ